አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ፣ እንደምናላችሁ ወደ ተመልካቾች ትላንት ወደ አሄራ ብሄደው ሙነሽድ ወጣት ሐፊዘል ቁርአን ወንድ መሀመድ ሰይድ የተሰማችሁን ሀዘን በሶሻል ሚዲያ በጣም ብዙ ሰዎች አስተያየታችሁን ሲገልጹልኝ ነበር፣ እንዲሁም ሶሻል ሚዲያ ላይ እያየን ነበር። አላህ ይዘንለት፣ አላህ ይራህሙ። በአማረ ሁኔታ ተሸኝቷል። አላህ ሀይር ስራውን ይቀበለው፣ አላህ ለጀነት ይበለው። ዛሬ ላይ ግን ጥሎብን የሄደ አማና አለና እባካችሁ ተባበሩም ብለው ጓደኞቹ ወንድሞቹ ላይፍ ፕሮግራም አዘጋጅተዋል። እሱን ፕሮግራም እንድትታደሙ ጋብዛችኋለሁ። ማታ ሁለት ሰዓት ተኩል ዲኑ ላይ ነው እንጂ ዱንያ ላይ እስከዚህም ነው ይላሉ የቅርብ ጓደኞቹ። ዛሬ ላይ እህት ነጃት ሰማይ መሬቱ ድብልቅልቅ ብሎባት ነው ያለችው። የእነዚህን አራት ልጆች ምን ከምንድነው ማድረጋቸው ብላ እንዲሁም አባቴስ ነገጧት ብዙ ጥያቄዎች ይኖርባታል። ሆኖም አለያግራላት አለያሳድግላት። ዛሬ ላይ ግን የኡማው አማና የሆነውን ኪራይ ቤት እንኳን አውጥተን ቤት እንድንገዛላቸው እንፈልጋለን ይላሉ ጓደኞቹ። ወንድም መሐመድ ዛሬ ላይ አራት ልጆቹን ጥሎ የሄደው ኪራይ ቤት ውስጥ ነው። ለእህት ነጃት ለልጆቿ መኖሪያ ቤት እንግዛ፣ ከጎናችን ሆኑ ብለው ዛሬ ማታ ላይቭ ፕሮግራም አላቸው ሁለት ሰዓት ተኩል በነጃ ሚዲያ እና በአህመድ በአብዱራሂም አህመድ ሚዲያ ላይ ማለት ነው። ተገኝታችሁ የአቅማችሁን ትንሽ ትልቅ ሳትሉ የአቅማችሁን እንድታደርጉ ጥሪ ቀርቦላችኋል። እንዲሁም ነጃት አብዱል መናን ጦሀ በሚል በባለቤቱ አካውንት የተቀመጠ የንግድ ባንክ አካውንት አለ። አነሰ በዛ ሳትሉ የፈቀዳችሁትን አቅማችሁ የፈቀደውን እንድታደርጉ ጥሪ ቀርቦላችኋል። ጓደኞቹ ማለትም በዚህ መርሃ ግብር ላይ የተቋቋሙት ኮሚቴዎች ያስተላለፉትን መልእክት ጋብዛችሁ ብስምላሂ ራሕማን ራሒም ሰላቱ ወሰላሙ አላ ረሱሊላህ ሰለላሁ አለይሂ ወሰለም ያው እንግዲህ ወንድማችን ሙንሺድ ሒበ ረሱል ወንድማችን መሐመድ ሰይድ የታዕዚያ ቦታ ላይ ነው እኛ የምንገኘው እንሻላ ትልቅ ዓላማ ይዘን ወደ እናንተ የመጣ ነውው አንዳንድ ሀሳቦችን ወደ አህመድ ኑርዬ ሉሰድላችሁና ከዛ በኋላ ተጨማሪ ሀሳብ ካለ እናካፍላችኋለን፣ እንሻአላ ቪዲዮን ኮፒሊንክ ሼር፣ ሪፖስት እያደረጋችሁ አዳርሱልን። ብስሚላ ራህማን ራሂም አሰላሙ አሌይኩም ወረህመቱላ ወበረካቱ። ክብራትና ክብራን አድማጭ ተመልካቾቻችን እንግዲህ እንደሚታወቀው እንደ ሀገር ትናንት አንድ ወንድማችንን አተናል። ሙስሊሙማ ይህን ልጅ ማጣቱ በጣም ከባድ ነው። ለሁላችንም ሀዘን ነው። ሀዘኑ የጋራችን ነው። ይበልጥ ደግሞ ሀዘኑን ከባድ የሚያደርገው ሩጠው ያልጨረሱ ተምረው ያልጨረሱ አራት ልጆች አሉት። በተለይ ደግሞ የመጨረሻው ገና ስምንት ዘጠኝ ወሩ ነውና ቦታው ላይ ነው የምንገኘው። አልሐምዱሊላህ በአማረ ሁኔታ ተሰጥቷል። ሁላችሁም አዝናችኋል አለም ላይ ትልቅ እንቅስቃሴን የተደረገው ትናንትም ከትናንት ወደ አምኛ ሐዘን ላይ ነበር። እንደ ዋሪዳ ቅስቀሳውንም አይተናል እና አሁንም ቢሆን ዛሬ እዛው ደሴ ከነ መሐመድ ሰይድ ቤት ነው ያለ ነው። ልጆቹም እዚህ ነው ያሉት፣ ባለቤቱም፣ ወንድሞቹም ሁሉም ሁሉንም ዲስከስ አድርገን አውርተን ከባለቤቱም ከባለቤቱ ወንድም ጋ አውርተን ምን መደረግ አለበት የሚለውን ነገር ሐሳብ ተለዋውጠን የደረስንበት ደረጃ አለና እሱን ለእናንተ ዓለም ላይ ለምትገኙ ለመሐመድ ሰይድ ወዳጆች፣ ለወንድሞቹ፣ ለእህቶቹ፣ ለሁሉም ማስተላለፍ ስላለብን ነው። እጃዛ ፍቃድ አግኝተናል። እነዚህ ህፃን ልጆች ገና ርጦ ያልጠግቡ ህጻናቶች፣ ያልተማሩ ነገ ከነገ ወዳ እንደሚጠይቋት እናቃለን። በእርግጥ ለአሁን ላይ ይሰማቸው ይችላል። አባታችን የት ነው ያለው ሊሉ ይችላሉና ግን ደግሞ ነገሮቹ ተመቻችተው ተስተካክለው ከኖሩ ቢያንስ ሀዘኑ እነዚህ የቲሞች ሀዘኑ የኛም ሸክም ይቀለናል ብለን ስላሰብን ያሰብነው ሀሳብ አለና እንደሚታወቀው ወንድማችን መሐመድ ሰይድ ሙስሊሙ ማህበረሰብ በማገልገል ላይ ዲኑ ላይ ያተኮረ ነው እና ዱንያ ላይ ደከም ያለ ነው። ቤትም የለውም ተከራይቶ ነው የሚኖረውና ቢያንስ እኛ ተረባርበን እነዚህን ህጻናቶች ሳይሰማቸው ከኪራይ ቤት ውጡ ግቡ ሳይባሉ የራሳቸው የሆነ ቤት መኖር አለበት ብለን ስላሰብን፣ እናንተም አታሳፍሩንም፣ እኛም በጋራ ተረባርበን ኢንሻአላህ ኃላፊነቱን እንወጣለን። ኢጃዛ ፈቃድ አግኝተናል። ትናንት በተለያየ አቅጣጫ እየተንቀሳቀሱ ያሉ ወንድሞቻችን እንደ ሀገር አሉ። እነ አብዱረሂም አህመድ፣ እነ ነጃህ ሚዲያ፣ እነ አህመድ ወሎ ደሴ የተለያዩ ወንድሞቻችን ብዙ እንቅስቃሴ አድርገዋል። አልhamdulillah አሁንም እንዳይበርድ ማድረጋቸው ጥሩ ነው፣ ግን ደግሞ ዛሬ ማታ ሁለ ሰዓት ተኩል ላይ ሁላችንም በጋራ ሁነን እንሻላህ የተወሰነ ውሳኔ ያለ እሱ እስኪ ሞላልን ድረስ ተረባርበን ይህን ነገር መጠለያ እንዲያገኙ የምናደርግበት እድል እንፈጥራለን። እሁን እናደርገዋለን ኢንሻአላህ እውን ካደረግነው በኋላ ደግሞ በአጭር ጊዜ ውስጥ የተገዛውን ቤት ደግሞ ለእናንተ እናሳያችኋለን፣ ወደ እናንተ እናቀርባለን። ዛሬ ያው የመክፈቻ ንግግር ነው ያደረግነው። መሃል ላይ እየደረስንበትንም እናሳውቃችኋለን። መጨረሻ ላይ ደግሞ የገዛ ነውም እናሳውቃችኋለን። እስኪ ኡስታዝ ሰይድን ደግሞ ወደሳችሁ ልምራችሁና አንዳንድ ሀሳብ እንዲሰጧችሁ አደርጋለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ ትልቁ ጉዳይ ትልቁ ነጥብ ተነስቷል። ኢንሻአላህ ማታ ሁለት ሰዓት አይደለም፣ ሁለት ተኩል ላይ ሁላችንም ሁሉም በያለበት ርብርብ አድርገን የታሰበውን ነገር እንዲሳካ ሁላችንም የበኩላችንን እናድርግ ነው። ኢንሻአላህ እንጠብቃችኋለን። ይዝንላይ መርሐባ የወንድማችን ትልቅ አማና ነው ጥሎብን የሄደው ልጆች ነው ጥሎብን የሄደው እኛ እንደ ወንድም ኃላፊነት አለብን። ልጆቹን እንደ አባት መንከባከብ አለብን። ምናልባት ያው ልጅ ያላችሁ ሰዎች ታውቁታላችሁ ስሜቱ በጣም ከባድ ነው። ጥሉብን የሄደው ኃላፊነት ሸክሙ በጣም ቀላል አይደለም፣ እጅግ በጣም ከባድ ነው። ሁላችሁም እንድትረባረቡ፣ ሁላችሁም የሱንም ሩህ እንድታስደስቱ፣ አላህ ጋርም ትልቅ መንዳ እንድታገኙ፣ የቲም ልጆቹን አብረን ሆነን በጋራ እናሳድግ። አላማችን እንደምናሳካ ተስፋለን። ኢንሻአላህ እንደተባለው ሁለት ተኩል ላይ ሁላችሁም እንዳትቀሩ ኢንሻአላህ። በአብዱራሂም እና በነጃ ሚዲያ ላይ ገቢ ማሰባሰብ ይደረጋል። እንዲሁም በእኔ የቲክቶክ አካውንት እንገባለን ኢንሻአላህ። አደራችሁን አደራችሁን አደራችሁን ኢንሻአላህ። ዛሬ ማታ ቀጠሯችሁን ሁለት ሰዓት ተኩል ጀምሮ በቀጥታ ስርጭት። በአብዱራሂም አህመድ እና በነጃህ ሚዲያ በሁሉም ሶሻል ሚዲያ አማራጮች የሙነሽድ መሐመድ ሰይድ አላሂ ራህመው ለልጆቹ ለልጆቹና ለባለቤቱ ድጋፍ ማሰባሰብ የአመራህ ግብር ላይ ይሳተፉ። አነሰ በዛ ሳንል አቅማችን የፈቀደውን ማድረግ እንችላለን። ምንም ማድረግ እንኳን ባንችል በሰዓቱ ተገኝተን ሼር ማድረጋችን አስተዋጽኦ አለው እና በሰዓቱ ተገኝተን በየሶሻል ሚዲያችን ሼር በማድረግ የድርሻችንን እንወጣ። የወንድማችን ቀልቡ እንዲያርፍ እኛም የምንችለውን ሁሉ እናደርግ። ሁለት ሰዓት ተኩል በነጃ ሚዲያና በአብዱርሂም አህመድ በማንኛውም ሶሻል ሚዲያዎች በዩቲዩብ ቲክቶክ፣ በፌስቡክ አካውንታቸው ላይ ቀጥታ ስርጭት ፕሮግራም አለ፣ እንዳትቀሩ። እስከኑ ላይ በምታያዩት በነጃት አብዱል መናን ጦሃ ባለቤቱ አካውንት በዚህ ሰዓትም መርዳት ትችላላችሁ። የወንድማችን ቀልብ እንዲያርፍ የምንችለውን እናደርግ።